እኔ ባደይ ተረድቻለሁ። ማንንም አልሰማም። ምከረው ምከረው እምቢ ካለ መከራ ይምከረው አለች ማሚ ዴቭ። በኋላ ግን ምነው በሰማኋችሁ ኖሮ እንዳትል አደይ እንዳንተ ንጥሩ ሰው አይደለችም። የማናውቃት የቤታችን እንግዳ ሰው ናት። በቃ ተዋትና ከቤት አስወጥተናት እኛ የራሳችንን ኑሮ እንኑር። ፍቅር አትጃጀል። ዛሬ ለምለምና ኤላ ተጣልተዋል። የኤላ አባትም በቃ ውጭ መሄድ አለብህ በማለት ይነግሮታል። ኤላም በጣም ደንግጧል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች በአለም ዳርቻ የምትገኙ ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ! ዛሬ ይላችሁ የመጣሁት ሰራተኛዋ አደይ ክፍል አርባ አንድን ነው። ዴቭ እንግዲህ ጓዙን ጠቅሎ ሊወጣ ነበር። የፍቅርንና የሊዲያን ተንኮል ሲያይ በቃ እንዴት ትቸሽ እሄዳለሁ በማለት ቀርቷል። ሊዲያና ፍቅር በጣም ተናደዋል። ዴቭ እንዴት ነው ከሰራተኛ ፍቅር የያዘው በማለትም በጣም እየተናደዱ ነበር። እንዴ ዴቭ ይህንን ካንተ አልጠብቅም እንዴት ትወርዳለህ? ትለዋለች ሊዲያ ሊዲያ አሁንም ደግሞ ትላለች አይደለም፣ የወንድሜ ጓደኛ አይደለም፣ ፍቅረኛ ልትሆኒ፣ ምንም ጓደኛ እንኳ ልትሆኒ አትመጠኝም በማለት ትናገራታለች። ፍቅርም ዴቭ ለአደይ እንደዚህ መሆኑ ስታይ በጣም ተናዳ ተንኮሏን ታስባለች። አደይ በማለትም ትጣራለች። አቤት ትላታለች። ስትጠሪ አሰኒ ምንድ ከተታም ስለዚህ አሁን ውሃ ፈልጋለሁ አሙቂና አንጭልኝ ትላታለች። የፈለው ውሃም ትወስድላታለች። እግሬ መታጠቢያ ነበር የምፈልገውና ለእግሬ መታጠቢያ በዘፍዘፊያም አንጭልኝ ትላታለች። እሺ ብላ አደይን ትወስድላታለች። ነይ አድርሰሽልኝ። ወዴት ነው የምትመለሽው? ሶፋው ስር ጫማ ይገብቷል አውጭልኝ ትላታለች። አደይም ምስኪን ጫማዋ ልታወጣ ጎንበሰ ስትል ያን የፈላው ውሃ እጇ ላይ ነበር የደፋችባት በጣም ትጮህና በጥፊ ትመታታለች የዚህን ጊዜ ሊዲያና ዴቭ እየተሯሯጡ ወደ ሳሎን ይመጣሉ እንዴ ምንድን ነው ይሏታል ይሄው ይሄው ልታንቃይ ነበር ትላለች ተንኮለኛዋ ፍቅር ዴቭ እኔ ምንም አላደረኳትም ያው እጀን አይተህ መመስከር ትችላለህ ትለዋለች ዴቭ በጣም ይናደድና ፍቅርን አንገቷን አንቆ በቃ እገልሻለሁ በማለት ይጮህባታል በጥፍም ይመታታል አሁን አልለቅሽም አደይን ይቅርታ ማለት አለብሽ ተንበርክተሽም በማለት ይነግራታል ሊዲያ ደግሞ እንዴ ዴቭ ምን እያደረክ ነው ከዚህ ከዚህ ከልጅ ምንድን ነው የምትፈልገው? እያለች ወደ ዴቭ ትጠቃለች። ዴቭ በጣም ስለተናደደ ሊዲያንም ፍቅርንም ሁለታቸውንም አንገታቸውን አንቁ አደይም ተንበርክካችሁ ይቅርታ ብላችሁ መጠየቅ አለባችሁ በማለት ይጮህባቸዋል። ሊዲያ አደይ ይቅርታ ትላለች። ለምለም ፍቅርን በንግድት እንዴ ይቅርታ ተላለሽ በስርዓት ማለት አለብሽ፣ በማለትም ይጮህባታል። አንገቷን ስላነቃት ለአፍን ፍቅር ይቅርታ ጠይቃለች አደይ። ዴቭም በቃ አደይ፣ እኔም እስከዛሬ ላስከፋሽና ሳላውቅ ለበደልኩሽ ሁሉ ይቅርታ አድርጌልኝ፣ አሁን ሆስፒታል መሄድ አለብሽ፣ በማለት ወደ ሆስፒታል ይዟት ይሄዳል። ኤላም አባቱ ጋር ሄዶ ስለነበረው ጉዳይ ወደ ውጭ መውጣት እንዳለበት ከአባቱ ጋር አውሮ በጣም በሚረብሽ ስሜት ሆኖ ይመጣል። ምን ሆነህ ነው? በማለትም ትጠይቀዋለች ለምለም። ምንም አልሆንኩም በማለትም ይነግራታል። ለምለም ተጠራጥራ ስለነበር ወረቀቱን አውጥታ ይሄ ምንድን ነው? በማለትም ትነግረዋለች። ለሊ እኔ እኮ እንዳላስጨንቅሽ ብዬ ነው አባዬ በጣም ብዙ ተጽዕኖ ያደርግልኛል በማለት ይነግራታል። እንዴ አባትህም ቢሆን የራሳቸውን ህይወት ኑሮ ኖረዋል። ይህ የራስ ህይወት ነው። አንተ እኮ ህፃን ልጅ አይደለህም፣ በራስን መወስን ትችላለህ። ለምን በማለት ትጮኋለች። በቃኔ ካባዬ ምንም መውጣት አልቻልኩም። በጣም ግራ ገብቶኛል። ያልነገርኩሽ ደግሞ እንዳትጨነቂ ስለምፈልግ ነው ይላታል በቃ አንተ የራስን ኑሮ እንደምታመቻቸው እኔም የራሴን ኑሮ አመቻቻለው በማለት ሻንጣዋን ልብሷን ታደርጋለች። ለመውጣትም በር ላይ እባክሽ ለምለም አትሄጂ በማለት ይለምናታል። ከዚህ በኋላ ለራሴ መሆን አያቅተኝም። ሰው ቤት ተቀጠረኝ ቢሆን ለራሴ እሆናለሁ። ስለዚህ አትናገረኝ በማለት ገፍትራ ትተው ትሄዳለች። ወደነ አደይ ቤት ነበር ሄደችው። አደይ ከዴቭ ጋር ወደ ሆስፒታል ስለሄደች ቤት ውስጥ ያሉት ፍቅርና ለምለም ናቸው። ፍቅርና ሊዲያ ናቸው። እንዴ ምን ልታደርጊ መጣሽ? በማለትም ሊዲያ ለምለም ላይ ትጮኋለች። ምንም የሚመለከትሽ ጉዳይ የለም እኔ የመጣውት አደይን ፈልጌ ነው ትላታለች። ፍቅርም መታ ምን ፈለግሽ? በማለት ይናገሯታል። እኔ እናንተን ብዬ አልመጣሁም አደይን ነው አደይ የትናት ትላቸዋለች ምንም መልስ አይመልሱም! ለምለምም ተበሳጭ እና ወታ ትሄዳለች። ዴቪም በቃ አደይ አንቺ ወደ ቤት ሂጂ እኔ ኤላ ጋር ሂጂ ልምጣ በማለት ወደ ኤላ ያቀናል። እንዴ ለምለም የት ሄዳ ነው በማለትም ይጠይቀዋል። ለምለም የለችም ወደ እናንተ ቤት ሄዳለች። አሁን እምነግረን ነገር እንድትሰማኝ ምስጢሬንም እንድትጠብቅልኝ እፈልጋለሁ በማለት ይነግረዋል። እኔ ወደ ውጭ መሄዴ ነው። ሌሊን ደግሞ አደራ። ባርኮት ቢኖር ለሱ ነበር አደራውን የምሰጠው። ስለዚህ አሁን ላንተ አደራ እያልኩ ነው። አደይ አጋሽ ስለሚያስፈልጋት ሁለታቸውም አንድ ላይ እንዲሰሩ እፈልጋለሁ በማለት ለምለምን ከአዴይ ጋር አብራ እንድትሆን እፈልጋለሁ፣ በየወሩ የሚያስፈልገውንም እኔ እልካለሁ በማለት ኤላና ዴቭ ያወራሉ። ችግር የለውም ሀሳብህን በእኔ ላይ ጣለው በማለትም ይስማማሉ። ዴቭም አዴይን አዴይ በቃ የኔና ያንቺን ህይወታችንን እንኑር ይላታል። ምን ማለት ነው ትለዋለች በቃ ማንም የሌለበት እኔና አንቺ ብቻ መኖር እንችላለን፣ እኔ ጋር እንሄድ በማለትም ይጠይቃታል። አይ እኔ ዴቭ ዝግጁ አይደለሁም፣ በዚህ ሰዓት ብዙ ማስተካከል ያለብኝ ነገር አለ፣ ብዙ ማሰብም እፈልጋለሁ ትለዋለች። ይቅርታ አደይ በዚህ ሰዓት እንዲህ ማለት አልነበረብኝም ይላል ዴቭ። ለምለምም መንገድ ላይ ብቻዋን ቁጭ ብላ ታለቅሳለች። ሊዲያም ለምለም አለመኖሯን ስታቅ ወደ ኤላ ትሄዳለች። ኤላዬ እንዴ እንዴት መጣሽ ይላታል መቼም ለምለም አለመኖሯን አይተሽ ነው በማለትም ይነግራታል አዎ ምን ሆነህ ነው በማለትም ትጠይቀዋለች እኔ ጥሩ ስሜት ላይ አደለውም ዘና የምታደርግኝ ከሆነ እሺ ካልሆነ ደግሞ ሳላስቀይምሽ ቤት ለቀሽ ውጪ ይላታል አይ አንተና ይደብርህ ምንም ችግር የለውም ዘና ነው ማደርግህ በማለት ትነግረዋለች ግን ምን ሆና ነው በማለትም ትጠይቀዋለች አይ ይሄ የራሴ በራሴ ነው የተናደድኩትም የደበረኝ በማለት ይነግራታል አንቺ ግን ምንነሽ ነው መለጣጣፍ የምትወጁ ወደዛ ሂጂ በማለትም ይነግራታል ደግሞ ጥሩ ጥሩ ሰው ነበር፣ ግን ንቄትሽ በጣም ነው የሚያስጠላው በማለትም ይነግራታል። እንዴ እኔ ማንን ነው የምንቀው ትለዋለች። ለአደይና ለለምለም ያለሽ አመለካከት በጣም የወረደ እና የሚያስጠላ ነው በማለትም ይነግራታል። አሁን ቤቴ ለቀሽልኝ እንድትወጪ እፈልጋለሁ ሳላስቀየምሽም በማለት ይነግራታል።